ቀጣዩን ፓርቲ ጀላቸው መጥቻለሁ ማለት ነው። ይህን ቪዲዮ በላይክ ጀምሩ። እናም ያፌት ኤፍራታ ያረገዘችው ልጅ ምርመራ በሚደረግበት ሰዓት ዶክተሩን ሄዶ ሲጠይቀው እንዴ ናታን ሰለሞን ማለት አንተነህ ሲለው፣ ኧረ እኔ እኮ ያፌት ሰለሞን ነኝ ሲለው፣ እናም ኤፍራታ ሚስቴ ናት አለ ማለት ነው። ማን ያፌት ማለት ነው፣ ለዶክተሩ ከዛን። አይ ነገር ግን እሷ የረገዘችው ለናታን ነው እና ሁለት ልጆችን አርግዛለች ብሎ ዶክተሩ ለያፌት ሲመልስለት፣ እናም ከኋላቸው ሲከተል ነበረ። ያፌት ቀጥታ መጥቶ ማላይ ኤፍራታ ላይ ሽጉጡን ደቀነ ማለት ነው። ያፌት ሽጉጡን ሲደቅን ናታን ደግሞ በጣም ደነገጠ። እንዲሁም ሲምቤዝን በጣም ተደናገጡ፣ ግራ ተጋቡ። ምክንያቱም ያፌት በጣም በጣም በጣም ጨካኝ እንደሆነ ሁላችንም እናውቀዋለን ማለት ነው። ያው አብረውም ስላለች ባለትዳርም ከእሱ ጋር ስለሆነች እናም በሚመረመርበት ሰዓት በዲኤን ምርመራ ላይ ቀጥታ ልጆቹ የናታን ልጆች ሆኖን የተገኙት እናም ሊገላት ሽጉጥ በኤፍራታ ላይ ደቀነ ማለት ነው ያፌት። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። እንዴት ናችሁ? ደህና ናችሁ? እኔጋ ሁሉ ሰላም ነው። እግዚአብሔር ይመስገናለሁኝ። አገራችንን ሰላም ያደርግልን። በዚህ ቻናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። እናም እንዳልኳችሁ ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። እናም ቪዲዮውን በመሀል በመሀል አስገባላችኋለሁ ማለት ነው። በነገራችን ላይ በጣም ያሳዝናል በዛን ሰዓት ያፌት ሁሉንም ነገር እያወቀ ነው ያገባት ከናታን ጋር ኃይለኛ ላይፍ እንዳላቸው አብረው እንደሚኖሩ በደንብ አድርጎ ያውቃል እናም ናታንን ለመበቀል ብሎ አሁን ላይ ኤፍራታን አግብቶ በትዳር መልኩ ቢኖርም፣ ነገር ግን በዲኤን ምርመራ ሲረጋገጥ የኤፉዬ ልጆች የናታን መሆኑ ታውቋል። እናም እንዴት እንዲህ ሊሆን ይችላል በሚለው ነው ሽጉጡን ኤፍራታ ላይ የደቀ ነው ማለት ነው። እናም ያፌት ያው ጨካኝ እንደሆነ ሁላችንም እናውቃለን። ይገርማል ያምዬም ሆነ ብቻ ዞሮ ዞሮ የናታን ልጆች በመሆኑ እኔም በጣም ደስ ብሎኛል። ምክንያቱም ከዚህ በፊት አብራው እንዳደረች እናም አብራ ላይፍ እንዳሳለፈች ሁሉ ነገር ቀጥታ ለጽ ተናግራለች። ላይ ደግሞ በጣም ነው ደስ ያላት እንደውም የወንድሜ ልጆች በመሆናቸው በጣም ደስ ብሎኛል ብላ ፍንድቅ ብላለች። ነገር ግን እዚህ ላይ ደግሞ ያዘነችው ያፌት ቀጥታ በኤፍራታ ላይ ሽጉጡን ሲደቅን በጣም ተደናግጣለች። በጣም በጣም በጣም ማለት ነው። ቤዝም እንደዛው ተደናግጣለች እና ውድና የተከበራችሁ እንዲሁም የሀረግ ድራማ ወዳጆች እስኪ እንደተለመደ አስተያየታችሁን በኮሜንት አስቀምጡ። እናም ሀረግ ድራማ በጣም አስተማሪና በጣም አሪፍ በጣም ምርጥ ድራማ ነው። እናም ከሀረግ ድራማ እስኪ እናንተ ምን ተማራችሁ? በጣም አሪፍ ነው። እስኪ አስተያየታችሁን በኮሜንት አስቀምጡ። ከዚህ በፊት እንደምናውቀው በጣም ናታንና ኤፉዬ በጣም በጣም እንደሚዋደዱ ፍቅረኛሞች እንደሆኑ ሁላችንም እናውቀዋለን። እናም ናታንንም ከብዙ ውጣውረድ በኋላ ኤፍራታ አገኘችው ማለት ነው። ከዚህ በፊት ግን ከቤዝ ጋር ነበሩ ከቤዝ ጋር ግን ያው ቤዝ በተለያየ መድኃኒት እያፈዘዘችው ከኤፍራታ ጋር እንዳይሆን ብዙ ነገር እያደረገች ተንኮል ስራ እየሰራች ለተወሰነ ጊዜ ከቤዛ ጋር ቢቀጥልም፣ በስተ መጨረሻም ግን ኤፍራታ ደግሞ የተለያዩ መድኃኒቶችን እያመጣች እንዲድን እያደረገች በስተ መጨረሻ ናታንን የራሱ አደረገች። ናታንም ደግሞ ከመጀመሪያም ጀምሮ ኤፍራታን ስለሚወዳት ቤዝን ደግሞ እንደማይወዳት ቤዝም ታውቃለች። በስተመጨረሻ ቤዝም ኤፍራታን ለማጥፋት ጥረት ስታደርግ በስተመጨረሻ በቆፈረችው ጉድጓድ ቤዝ ገባችበት። እናም እንደዛም ሆኖ ሳለ ዞራ ዞራ ያው ከእስር ቤትም ተፈታች። ከተፈታች በኋላ በጣም በቃ ጥፋተኛ እንደሆነች አመነችበት። አሁን ላይ ቤዝ በጣም ጥሩና መልካም ሰው ሆና ትገኛለች ማለት ነው። እናም ዞሮ ዞሮ ደስ የሚለው ነገር ናታንና ኤፍራታ ከዛ ከብዙ ውጣ ውረድ በኋላ አንድ ሆነው ፍቅራቸውን እያጣጣሙ በጥሩ ሁኔታ ሲቀጥሉ እንደነበር ሁላችንም ተገናዝበናል፣ አውቀንዋል። ነገር ግን ከጊዜ በኋላም ያረገዘችው ልጅ ዶክተሮቹ እንዲሁም በዲኤን ምርመራ ሲደረግ በስተመጨረሻም ልጆቹ የማን ሆነው ተገኙ? የናታን ሆነው ተገኙ ማለት ነው። እናም በዚህ የተነሳ አብረው እያለች ልጆቹ የናታን መሆኑን በሚያቅበት ሰዓት ነው ያፌት ተናዶ ሽጉጥ በሷ ላይ የደቀ ነው ማለት ነው። ከዚህ በፊትም ሲጠራጠር ነበረ ውጭ ስትወጣ። እናም ደግሞ ሱቅ ሄጄ ነው ይሄን ላመጣ ነው ይሄን ልገዛ ሄጄ ነው በቃ ያለውን የሌለውን ስታወራ ይጠረጥራታል። ነገር ግን ቢጠረጥራትም እያወቀ ነው ያገባ። እያወቀ እኔ ናታንን አፈቅረዋለሁ እኔ ናታንን እወደዋለሁ ለናታን ስል ምንም እሆናለሁ እያለች ግልጹን እያወራች አውቆ ነው ያገባው ማለት ነው። ያው እርጉዝ ትሁን አትሁን፣ እሱን የሚያውቀው ነገር የለም ብቻ እሱ በዛን ሰዓት ኤፍራታን ለማግባትና ኤፍራታን ለራሱ ለማድረግ ነበረ ጥረት፣ ጥረቱ ማለት ነው የማን የያፌ ጥረት ማለት ነው እናም ዞሮ ዞሮ ኤፉዬን የራሱ አደረጋት። ነገር ግን ኤፍራታ እሱን ካገባች በኋላ በቅርቡ ጊዜ ስንመለከት ቪዲዮን በቃ ሲያስመልሳት እናያለን፣ ሲያማት እናያለን፣ ስትሯራጥ እናያለን። እንዲሁም ደግሞ ያሉን ፋይሎችንም ሁሉንም ነገር መስመር ለማስያዝም ከቤት አንዳንዴ ሸውዳም ትወጣለች። ሸውዳ መታ ተመልሳ ስትመጣ እሱ በሌለበት መጣና ምሳም ሰርታ ናብላ ያፌት ስትለው፣ ያፌት ደግሞ ውጭ ስትወጣ አይወድም። ለምን? በጣም እየጠረጠረ ነው። ሰላዮች ናቸው ምናምን እያለ ኤፍራታንም ናታንም እየጠረጠረ ነው አሁን ላይ ሁላችንም እንደምናውቀው እና ውጭ እንድትወጣ ለደቂቃ፣ ለሰከንድ በፍጹም አይፈቅድላትም። ማን ያፌት ማለት ነው። በጣም እየጠረጠረ ነው አሁን ላይ ማለት ነው። እናም በስተመጨረሻ የሚገርማችሁ ነገር ምርመራው በተደረገበት ሰዓት ዞሮ ዞሮ የናታን ሲሆን በስተመጨረሻ ታናደደ ማለት ነው። እናም ግን በጣም ደስ ብሏታል። በጣም ነው ደስ ያላት። ያው ያዘነችበት ምክንያት ያፌት ኤፍራታ ላይ ሽጉጡን ስለደቀን ነው በጣም አዝና ያለቀሰችው። ያም ይም ሆነ ዞሮ ዞሮ መሳካቱ ነው እና ያፌት ዝም ብሎ ነው የለፋው ዝም ብሎ ነው የደከመው ያው እኔ እንደማስበው ከሆነ ለበቀል ይመስለኛል ያፌት ያው፣ ኃይለኛ ተንኮለኛም ጨካኝም ስለሆነ ከዚህ በፊት ያለውን ነገር ወስጃለሁ፣ የቀረችም ኤፍራታን ኤፍራታንም እወስድበታለሁ እበቀለዋለሁ ብሎ ከዚህ በፊት ሲያወራ ሁላችንም ሰምተናል። እኔም እንደማስበው ሊበቀል ይመስለኛል። ፉን ያገባት ማለት ነው። አፈቅርሻለሁ ሲላትም አላምንም ምክንያቱም ሱቅ እጄን የመጣሁት እንደዚህ ወጥቼን የመጣሁት ሲል ጎሮሯን ጥምዘዝ፣ አንገቷን ጥምዘዝ ሲጥ፣ በቃ እንቅ እፍን። እንዴ ይሄ ይሄማ እኔ እውነተኛ ፍቅር አይመስለኝም። እንዴ በቃ እዚህ ጋር ኮደርሽን የመጣሁትኝ ስትለውላ እቤት ከቤት ለምን ትወጫለሽ? የሚያስፈልግሽን እኮ ለእኔ ንገሪ ብዬሻለሁ። ታክሲ ላክልኝ መኪና ላክልኝ ብትን አልክልሽም እንዴ እንዴት? ቆይ ምን አስበሽ ነው ከቤት የምትወጪው? ይልና በጣም ፌንት ነቅለው አንገቷን ጥምዘዝ ሲጥ እንቅ በቃ በታጭ ጭንቅ ነው የሚያደርጋት። እናም እሷ አንዳንዴ በቃ ግደለኝ፣ ሲጣርገኝ ገላግለኝ ስትለው ደግሞ ያዝንላታል። እንዴ ፉዬ፣ እኔ እኮ አፈቅርሻለሁ። ለእኔ እኮ ታስፈልግኛለሽ። እንዴት እንደዚህ አይነት ንግግር ትናገሪያለሽ? በፍጹም ይሄማ ሊሆን አይችልም። እኔ አንቺን አጥቼ እኮ መኖር አልችልም። ኤፉ፣ አንቺን አጥቼ እኔ መኖር አልችልም። በፍጹም እንደዚህ ማለት የለብሽም ይላታል። አንተ ውሸታም ነህ፣ ካስመሳይ ነ አንተ እንደዚህ ነ አንተ አውሬ ነ በቃ ምክንያቱም ሲጥ ያደርጋታል። በቃ ትንሽ ጥፋትም ካጠፋች ጸጉሯን ጭምድድ አድርጎ ከግርግዳው ጋር ያጣብቃታል ማለት ነው። እና ያፌት በጣም ጨካኝ ነው በነገራችን ላይ በጣም በቃ፣ ከመጠን በላይ እኛ ከምናስበውን በላይ ያፌት ጭካኔ እስከ ጥግ ነው በነገራችን ላይ ማለት ነው። እና በጣም በጣም ይጨክናል በተለይ ሚስቱ ሆና አብረው መኖር ከጀመረች በኋላ እንደዚህ የሚያስጨክነው ነገር የሚጠራጠረው ነገር ነው። ግራ ይገባኝ ማለት ነው። እያወቀ ነው ያገባ። ሁላችንም እናቅለ፣ እንዲ በዛን ሰዓት በደንብ አድርጎ ያቃልድ። እና እኔ እንደሚመስለኝ ከሆነ ለበቀል ነው። ይህ ፉዬን ለበቀል ያገባት፣ በቃ ለበቀል እንጂ እኔ ልበቀል አይደለም፣ ናታንም ልበቀል አይደለም፣ አንችንም ልበቀል አይደለም የሚለው ነገር እኔ በፍጹም እውነት አይመስለኝም። በፍጹም እውነት አይመስለኝም እንደዛ ሲል እኔ አላምንም። እና እንደዛ ሲል እውነት አይመስለኝም ማለት ነው። በነገራችን ላይ ብቻ ያም ይህም ሆነ ማለት ነው። ያም ይህም ሆነ ቀጥታ ልጆቹ የናታን በመሆኑን ደስ ይለኛል። ምክንያቱም እነሱ ሁለቱም በጣም ስለሚዋደዱ ስለሚፋቀሩ ምንም ያህል እንኳን ጥፋት ብታጠፋ ኤፍራታ የምር ናታን ይሳሳላት አለኩ። እንዴት እንደሚሳሳላት እና እንዴት እንደሚወዳት እንዴት ትልቅ ቦታ እንደሚሰጣት ሁላችንም እናውቃለን። የሌለ ክብር የሌለ ቦታ ነው የሚሰጣት ናታን ለኤፎዬ ማለት ነው። እና ያፌት ግን ምንም ያህል አፈቀርኩሽ ሲላት አታምንም የሚገላት ሁላ ነው የሚመስላት አንድ ቀን ሲጥ ነው የሚያደርገኝ። እኮ ወይኔ አሁን ከመጣ እኮ ጉዴ ነው እያለች በሄደችበት ራሱ እኮ ለደቂቃ አትቀመጥም፣ እየሮጠች ትመጣለች። ወይኔ ጉዴ ፈላ፣ ወይኔ አሁን ምንድነው ምሆነው? ወይኔ እንዴት ነው ምሆነው ያፌት ከመጣ እንዴት ነው ምሆነው፣ በቃ ወታ ራሱ ተሸፋፍና፣ ወይ ኮፍያ አርጋ፣ ወይ ተደብቃ፣ ስቃይ እኮ ነው ስቃይ። በፊት እኮ ከናታን ጋር ስትኖር በነጻነት ጭንቅ የለ መሳቀቅ የለ ምን የለ ረብስማ የእውነት በቃ በእርግጥ ያፌት ምንድን ነው የሚለው አንቺ ውጪ ስትወጪ እኔ በጣም ስለምቀና ነው እኔ ቀናለው፣ አትውጪ የምጠፊብኝ አይነት ይመስለኛል ይላል። ዞሮ ዞሮ አሁንም እኮ እኔ እንደማስበው ከሆነ ናታና ኤፍራታ አንድ መሆናቸው አይቀርም። ምክንያቱም አርግዛለታለች፣ ልጆቹም የናታን ናቸው። ስለዚህ ከያፌት ጋር እኔ እንጃ፣ እኔ የሚቀጥሉ አይመስለኝም እውነታውንም ስላወቀ ይቀጥላሉ ብዬ እኔ እንጂ አላውቅም። እና ግርም እኮ ነው የሚለኝ። እና ያም ሆነ ደስ የሚለው ነገር ያው ደስ ብሏታል፣ የወንድሜ ልጆች ስለሆኑ በጣም ደስ ብሎኝ በጣም ደስተኛ ሆናለች። እና የእነሱ ደስታ እኛንም ያስደስተናል። እና በጣም ነው ደስ የሚለው። አሁን ላይ ቢኒን ለማናገር ወደ ቤት ገብቶ ነበረ፣ ናታን ማለት ነው። ለማናገር የገባበት ምክንያት ስለ እህቱ ነው። ስለ ፂ ማለት ነው። ስለ ፂ ሊያናግረው ሲገባ፣ እባክን ገኒን ጠይቃትና፣ እባክን ውጣልኝ፣ እኔ ማውራት አልፈልግም። የኔና ያንተ ጓደኝነት እዚህ ጋር ያበቃል። እባክን ለምን፣ ውጣልኝ፣ እባክን ውጣልኝ አለው። ከዚያም ናታን እባክን ተረጋጋ፣ ልትረዳኝ ለምንድነው ነው የማትሞክረው? ለምንድን ነው እንደዚህ የምትለኝ? እንዴት እንደዚህ አይነት ነገር ታስባለህ? በፍጹም እንዴ፣ እኔ እኮ በዛን ሰዓት እኮ ሳይመቻኝ ቀርቶ እኮ ነው። እናሳንተ ለምንድን ነው እኔን ለመረዳት የማትሞክረው? እንዲህ ማትሆን ቢኒ፣ እባከን ተረዳኝ አለው። በፍጹም አንተንም ሆነ ያንተንም ቤተሰብ ሆነ እኔ ላያቸው አልፈልግም። ገኔን ጠይቃትና ከቤት ይውጣልኝ አለው። በፍጹም ይሄማ ሊሆን አይችልም አለ። ማን ያለው? ናታን ማለት ነው። ቢኒ እንደዛ ያለበት ምክንያት በባለፈው ሲሰቃይ እንደዛ አቤላ ሲያሰቃየው ከፈጣሪ በታች የደረሰለት ማን ነው? ያፌት ነው። ያፌትም የደረሰለት ምክንያት ፖሊሶቹ በቁጥጥር ስር የምትውል ከሆነ ከእንግዲህ ከእስር ቤት መውጣት መፈታትም የለም፣ ቢኒያም ካልተገኘ ብለው አስጠነቀቁት። እስከ ቤት ድረስ ሄደው ከዛም አልፈው ምርመራም ሲደረግ ነበረ። ፖሊሶቹ ምርመራ ሲያደርጉ ነበረ። አስፈራሩት። በአሁኑ እስር ቤት ከወጣክ በፍጹም አትወጣም። በሕይወት እያለ ኬትም ኬትም ብለክ እንድታመጣ ምክንያቱም እሱን የተጠረጠረው የተጠረጠረበት ምክንያት ከዚህ በፊት ቢኒያምን እበቀላለው፣ እንደዚህ አደርጋለው፣ አስገድለዋለው፣ አስጠፋዋለው ሲል ነበረ። እናም ፖሊሶቹ ምርመራ ካደረጉ በኋላ ቢኒያም በህይወት መገኘት አለበት፣ አለበለዚያ እስር ቤት ከገባክ እንደባለፈው በአንድ ቀን ብቻ ታስረክ፣ በሁለተኛ ቀን የምትወጣ አይምሰልክ። አሁን ግን ከገባክ መውጫ እንደሌለ እወቅ ብለው ፖሊሶቹ ምን አደረጉ? አስጠነቀቁት። ማንን? ያ ፌትን ያ ፌትም እኔ እንኳን ቢሞትም ቢሆን ጎትቼም ሞቶም ከሆነም ጎትቼ ማመጣላቸዋለሁ ሲል እኛ በህይወት ያለውን እንጂ የሞተው ምን ያደርግልናል በህይወት ያለውን ነው የምንፈልገው በህይወት ኬትም ኬትም ብለ ቢኒን አምጣ አሉት ማለት ነው ፖሊሶቹ እናም ከዛም ከዚህም ብሎ ያው ያቄ ለሱ እሱ ማያውቅ ነገር የለ በነገራችን ላይ ሁሉንም ነገር ያውቃል ሁሉንም ነገር በደንብ ባርኮት ጠንቅቆ ነው የሚያውቀው ማን ያፌት ማለት ነው በደንብ ባርኮት ጠንቅቆ ሁሉንም ነገር ያውቃል። የሚገርማቸው ነገር ማለት ነው። እናም በስተመጨረሻ ሲያፈላልግ ታሪኩ ደግሞ ታሪኩ ታሪኩ የያፌት የስራ ባልደረባው ማለት ነው ታሪኩ የስራ የስራ የያፌት ባልደረባው እንዲህ ሀለቃይ ሀለቃይ ስለው ከዛ ታሪኩ አዲስ ነገር አለ አለው። እንዴ አለቃይ፣ ያክስት ልጅ እኮ ነው ያገተው። ማንን? ቢኒን። ወይኔ ወይኔ ያፌት እሰራለታለው እሰራለታለው እኔ ሰው አይደለውም ካልሰራውለት፣ እንደው ሲጣርጌ ነው እዛ ምገለው አለ። በስተ መጨረሻ ቀጥታ ወዳለበት ድረስ ታሪኩ ይዞት ሄደ። ታሪኩና ያፌት ወደ ቢኒ ሲሄዱ እውነትም ያፌት ያክስቱ ልጅ ነው ቢኒን ያገተው። ከዛም በኋላ አቤላን ሲጣርጎ ከግርግዳው ጋር አጣብቀውና ወደዛ ወርውሮት፣ ፖሊሶቹ ያፌትን አስጠንቅቀውት ስለነበረ ቢኒን ካለበት ከታሰረበት ከታገተበት ፈተውት ቀጥታ ወደ በረንዳ ወደ ቤቱ ማለት ነው በሩ ላይ ጣሉት ማለት ነው ከዛም ቢኒም ተጎትቶ ቀስ ብሎ ወደ ውስጥ ገባ ማለት ነው ለዛ ነው ከፈጣሪ በታች ክፉ ቢሆንም ያፌት ነው የታደገኝ አንተ ግን ዝም ነው ያልከው አቤት ጭካኔ አንተ ግን ዝም ነው ያልከው አንድ ቀን እንኳን መተክ አልጠየከኝም ሲለው እንዴ ልትረዳኝ ሞክር እንጂ ለምንድነው ልትረዳኝ የማትሞክረው ሞክረው እኔ እኮ አውቄ አይደለም የጠፋሁት አንደኛ እኔም ጺም ቤዛም ሁላችንም ስንፈልግ ነበረ ቢኒ እንደምታስበው እኮ አይደለም እኔ አልፈለግኩ፣ ቦታ የለም ግን፣ እንዴት ላርግ? አላገኘውክም ቢኒ፣ ለምንድን አትረዳኝ አለው። ያ ናታን ማለት ነው ለቢኒ። ከዛም ዳግም ደግሞ አጎቴ እባክን ተረዳቸው በተለይ ፅ በአንተ እንደውም፣ ሞቷል ተብሎ ስልክ ሲደወልልኝ በጣም ደንግጣ ራሷን ስታ ለሶስት ለአራት ቀን ነው የተኛችው። እንደውም ታማ ነበር በአንተ ምክንያት ስቅስቅ ብላ ስታለቅሰም ነበረ ባንተ ምክንያት። እባክህን አጎቴ እባክህን አጎቴ ተረዳቸው ብሎ እየለመነ ነበረ ዳጊ። ከዛም በኋላ ከዛም በኋላ ገኒ ደግሞ እባክህን ቢንዬ ቢንዬ እባክህን ተረዳቸው ስትል ከዛን እና ውጭ እናወራለን ብሎ ናታን ወደ ውጭ ሲወጣ ገንዬ እባክሽን ናታን እኮ እንደ ድሮ አይደለም ተቀይሯል አልታወቀሽም እንጂ ሲላትም አዎ ግን በባለፈው ጉሊት ላይ እናንተ አብረን ቁጭ ብለን እያለን እኮ ስልክ እያዋራ ነው ጥሎን ያለፈው ግን ምን አስቦ ይሁን ልክ ነክ ግን መቀየር ተቀይሯል ቢሆንም ከናታን አትራቅ እባክህን እባክህን ቢንዬ ተስማምታችሁ በሰላም በፍቅር ኖሩ፣ አለች ለቤኒ ገኒ ማለት ነው። ገኒ ደግሞ እነሱን ትመክራቸዋለች በሰላም በፍቅር እንዲኖሩ ነው የምታደርገው ማለት ነው። የሚገርመው ነገር ገኒ በጣም ጥሩና በቃ ቅን ልብ ያላት ናት። ሲቀጥል፣ በሐረግ ድራማ ላይ ሁሉም ገጸ ባህሪያቸው በጣም ይመቸኛል። በነገራችን ላይ የሌለ ነው የሚመቸኝ በጣም በቃ ገጸ ባህሪያቸው በጣም ደስ ነው የሚለኝ። የእያንዳንዱ ገጸ ባህሪ በጣም ምርጥና አሪፍ እንዲሁም የሚያስተላልፉት መልእክት አስተማሪ ነው። እናም ከዛ በኋላ ከናታን ጋር ውጭ ወጥተው ሲያወሩ ናታንም፣ እባክህን እህቴን ተረዳት ሲ በጣም ነው የምታፈቅርክ እና ሞቷል ተብሎ ስልክ ሲደወል ራሷን ስታን የወደቀችው እናም ወንድሜ ባክህን ቢኒንና እኔን አስታርቀን እኔ ባላጠፋት ነው ቢኒንን የሚጠረጥረኝ እያለች እያለቀሰች ነው። እባክህ እናቴን ተረዳት፣ እኔን እንኳን ባትረዳኝ ጽን ተረዳት፣ እባክህ ስለምንክ እያለ ናታን ቢኒን ሲለምነው፣ ቢኒም ደግሞ አንተም ብትሆን ቤተሰቦችህም ቢሆኑ እኔን እንዳይቀርቡ ማንንም ማየትም አልፈልግም፣ ሁላችሁ ማስመሳዮች ናቸው። በፍጹም እናንተንም መቅረብም አልፈልግም፣ ወደ እኔም እንዳትመጡ ብሎ ቢኒ ቢያስጠነቅቅም ነገር ግን እባክህን እባክህን ተረዳኝ፣ እባክህን ፂን ተረዳ፣ እባክህን እህቴን አታስከፋ ሲል እኔ ባፈቀርኳት ሰዓት የእህቴ ልብ እንዳይሰበር የእህቴ ልብ እንደዚህ እንዳይሆን እያልክ ለሷ ስትደግፍ አልነበር? አሁን ምን ተገኘ? አሁን ምን ተገኝቶ ነው እህቴን ልቧን አትስበር፣ እህቴን ተረዳት ምናምን የምትለው በዛን ሰዓት እኔ ልቤ በተሰበረበት ሰዓት እኔ ፂን በማፈቅርበት ሰዓት የማፈቅረውን ፍቅሪን የእውነት በፊት ለፊት በገለጽኩበት ምንድን ያልከኝ? የእህቴን ልብ ለመስበር ብትሞክር እወቅ መቼም አልፋታህም ብለ እኔን አላስጠነቀከኝም? ታዲያ አሁን ምን ተገኘ? ምን ተገኝቶ ነው ፂና ታስከፋ ፂታ ፈቅርሃለች ምናምን የምትለው? በፍጹም አንተንም እህትህንም ማንንም ማየት አልፈልግም አለ። ነው ማን ቢኒ፣ ቢኒ ስሜታዊ ሆኖ የተናገረበት ምክንያት አቤል የማይሆን መረጃ ኤዲት አድርጎ አሳየው ማለት ነው ቢኒያምን ማለት ነው ከዛ ቢኒያም ደግሞ ምንድን ነው ያለው ጺና አቤል በቃ አንድ ላይ ተስማምተው እንዳደረጉን ያሰበው ምክንያቱም የተሳሳተ መረጃ አቤላ አሳይቶታል ለማን ለቢኒ በዛ የተነሳ ነው አቤላ ደግሞ ምንድን ነው ያለው ሁለተኛ ብትችል እች ልጅ እንዳትቀርባት እያሰቃየኝ ነው እንደዚህ እንደዚህ እያደረገኝ ነው እያለች ስለሆነ እባክህን እባክህን ሁለተኛ ሁለተኛ እቺ ልጅ እንዳትቀርባት ብሎ ሲያስጠነቅቀው ቪዲዮን አይቶ ቢኒ ደግሞ አመነ። ወይኔ የእውነትም እኔ ጺን አስጨንቅያታለሁ እንዴ ጭራሽ ከአቤላ ጋርም እንደዚህ እንደዚህ ሆና እኔን እንደዚህ አይነት ጉዳት ያስደረሰችብኝ እሷን አታደል በሚለው ጠርጥሮ ቢኒ ጺን ያው ቢያፈቅራትም በእንደዚህ አይነት ነገር ጠረጠራት ማለት ነው። ምክንያቱም የውሸት ኢዲት አርጎ ነው ለቢኒ ያስተላለፈው። አቤላ ያው አቤላ ተንኮለኛ አይደል? የታወቀ ተንኮለኛ ነው፣ ሁላችንም እናውቋለን። እናም በዛ የተነሳ ነው ቢኒ ከቻል ከአንተም ቤተሰቦችህም እኔን እንዳትቀርቡኝ ብሎ ናታንንም እንዲሁም ደግሞ ጽንም እንዳትቀርብኝ ብሎ ያስጠነቀቀው። እናም አሁን ላይ ጽ በቢኒ ፍቅር በጣም እየተጎዳች ነው፣ በጣም በጣም ከመጠን በላይ እየተጎዳች ነው። ሁላችንም እንደምናውቀው ቢኒን በጣም እንደምታፈቅረው እንደምትወደው ሁላችንም እናውቃለን። ነገር ግን አሁን ላይ በጣም እየተጎዳች ነው። በነገራችን ላይ በባለፈው ራሱ በቃ ከኤፍራታ ጋር ስታወራ አንቺ ኮ ጠንካራ ነሽ፣ እኔ ኮ ደካማ ነኝ፣ እኔ ኮ አልችልም፣ ስለዚህ የአንቺ ጥንካሬ ለእኔ ደግሞ ያስፈልገኛል እንድጠነክር ባክሽን፣ አንቺ ምንም እንዳትሆኝ እንዳታለቅሽ እያለች ኤፉዬን ስታበረታታት ነበረ። ኤፍራታ ሁላችን እንደምናውቀው በጣም ጠንካራ እንደሆነች ነው። እናም ለዛሬ ይዥ የመጣሁት ቪዲዮ ይሄንን ይመስላል። ስለነበረን ቆይታ እጅግ አድርጌ አመሰግ አመሰግናለሁ ማለት ነው። ባይ ባይ።